ከሰላሳ ዓመት በስተፊት የተደሰትኩበትም ያፈርኩበትም ታሪክ ነው እና በጣም የሚያሳዝን ነው። ሁልጊዜ ታሪክ ባየሁ ቁጥር ልቤ ይደማ ነበረ። እኔ ታሪኬን ስለ ሀገር ስለማንነት ሲነገር ኮራው ግን ታሪኬን ባለማወቅ ግን አፍ ይህን የመሰለ ታሪክ ያለው ሌሎች ሀገር ላይ ቢሆን ኑሮ የት በደረሰ ነበረ። ታሪካችን ኩራት ሀገር የእውነቷ ምድር ኢትዮጵያ እውነተኛ ሰዎችን አስተናግዳለች፣ እና ሁላችንም እውነተኛውን ታሪክ ለዓለም ለማብቃት ለማብሰር ትጥቃችንን ጠበቅ አድርገን ልንታገል ይገባናል። እውነት እንዳያመልጣችሁ። ጅት የዚህ ፕሮግራም ተከታታዮች፣ ይሄ መልእክት የሚደርሳችሁ ሁሉ፣ ዛሬ የሚገኘው ስለ ኢትዮጵያ ሙስሊሞች፣ በተለይም ስለ መጀመሪያው የኢትዮጵያ ሙስሊሞች ሁኔታ ለዚያ ለታላቁ ንጉሥ ለመጀመሪያ ጊዜ ሙስሊሞችን እንደ ልባቸው ቁርአናቸውን ቀርተው ህይወታቸውን ኢስላምን ኖረው በሀገራችን መዲና ተከፍቶ መዲና ሰላም ሆኖ ወደ ሀገራቸው መመለስ እስከሚችሉ ድረስ ላበቃው ንጉሥ ውለታ ለመመለስ ለትውልድ ለማስተማር እየተሰራ ባለው ዝግጅት ላይ ተገኝቼ ለእናንተ መልእክት ሳስተላለፍ የሚሰማኝ ክብር ልዩ ነው። በተለያዩ ፕሮግራሞች ላይ ይገኛለሁ። ስለ አርካን አልእስላም ስለ አርካን አልኢማን ለማስተማርም ተገኝቻቃለሁ። ስለ ተፍሲርም ለማስተማር ጋበዛለሁ። የዛሬው ግብዣ ግን ለየት ያደረገው እኒህን ኑሮች ኢትዮጵያውያን ሙስሊሞች ልናገኝ እድል ያበቃንን ታላቅ ሰው ታሪክ ተዳፍኖ ተድበስብሶ ስሙ እንኳን ሳይቀር የነበረበት ጊዜ እንኳን ነብና ቦታ ሳይቀር ከታሪክ ለማሰረዝ ጥረት እየተደረገ ባለበት አረበ ፍጹም፣ እንኳን የእሱ ታሪክ አደለም፣ የስንት ተራ ሰዎች ታሪክ ፀሐይ እየሞቀ ባለበት ተድበስብሶ አይቀርም በሚሉ ትውልዶች በሚሉ በዕድሜ ለጋ የሆኑ በአስተሳሰብ የበሰሉ ወንድም እህቶች በዚህ ጉዳይ ላይ ተሳትፈው ሳይ በጣም ነው ደስ ያለኝ ባለ ሀብቶች ባለ እውቀቶች ባለ ድርጅቶች አብራችሁ ከጎናቸው ቆማችሁ በቅርብ ጊዜ ይሄ ፕሮግራም ተሳክቶ የኢትዮጵያ ሙስሊሞች ለካን እንዲህ ነበርን ብለው ራሳቸው አውቀው የዓለም ህዝብም ለካን ኢትዮጵያን እንዲህ ነበር አባቶቻችንን ያከበሩትና የተቀበሉት ብለው ሙስሊሞች እንዲያውቁ የኢትዮጵያን ማስተዋወቅ የኢትዮጵያን ትልቅነት የኢትዮጵያን ታሪክ ለዓለም የማበሰር ታሪክ ነውና፣ እኔ ሙስሊሞች ብቻ አለን ሙስሊም ያልሆናችሁም እውነት ፈላጊዎች ሁሉ በዚህ ጉዳይ ለልትተባበሩ ይገባለናሉ። እውነት እንዳያመልጣችሁ የእውነቱ ሀገር የእውነቷ ምድር ኢትዮጵያ እውነተኛ ሰዎችን አስተናግዳለችና ሁላችንም እውነተኛውን ታሪክ ለዓለም ለማብቃት ለማብሰር ትጥቃችንን ጠበቅ አድርገን ልንታገል ይገባናል። ጀዛኩሙላሁ ኸይራን ባረከላሁ ፊኩም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አብዱ ስድቅ በሚለው ፕሮግራም መታደሜ እኔ አሁን እውን ነው ወላሂ ህልም ነው እየመሰለን ማመናቅቶኛል። ከ30 ዓመት በስተፊት የተደሰትኩበትም ያፈርኩበትም ታሪክ ነው። በ1981 ነበር ነጃ ሀጅ ያልኩት። እንደ አጋጣሚ ሚና ላይ ቁጭ ብለን ፓኪስታን፣ ሂንዶች የተወሰኑ ዜጎች እየተዋውቁ እያሉ አጠገባቸው ነበርኩና፣ እኔ አንተ ሚን አሉኝ። ሚን ሱዳን ምን ስል አና ሀበሻ ስላቸው ሁሉም ቆቡ ስምንቱ ሰዎች እኔ ደነገጥኩ። መቆም ብቻ መሰል አንዱ ስለ ሙ አይመን ያለቅሳል፣ ይተርካል። ሌላው ስለ ቢላል፣ ሌላው ስለ ነጃሽ። እኔ ታሪኬን ስለ ሀገሬ፣ ስለ ማንነት ሲነገር ኮራው፣ ግን ታሪኬን ባለማዋቂ ግን አፈርኩ። የተቀናጀ ስራ ባለመሰራቱ፣ ቀደም ያለ ስራ ለትውልድ የሚተላለፍ ስራ ባለመሰራቱ እንዲህ የውጭ ዜጋ ይህን ያክል እያወቀን ማወቅ ብቻ ሳይሆን እየናፈቀን፣ ዶክተር ማን ነው አይዱል ቀረንም መጥቶ ነበር አንድ ጊዜ ስምንት ዓመት በፊት ጦር ያሉች ስብሰባ ለማስሳ ነበረ ያለቀሰበት አጋጣሚ ያለ የነ ነጃሺን የኡማ አይመንን አገር ለማየት ዱዓ አሳረቆ ቆይቼ ነው የመጣሁት። እስከዚህ ድረስ ነው፣ በውጭ እኛ ስለ ራሳችን አለማወቃችን። እንግዲህ አልሐምዱሊላህ አሁን የዚህ ጅማሬ ላይ መገኘታቸው ነጻነቱም መብቱም እንደ ተዝጎ እንደ ያላችሁ ሰው በማየቴ በጣም ደስ ተደስጬበታለሁ። ከዛ ተመለስኩ በኋላ እኔ እንደናንተ ያለ የተማረ አላውቅም። ወደው ተከብራ ሀገር አዲስ አበባ የመጣሁበት ዘመን ነው። ባውቅማ እነሱን ቀሰቀስ ነበር። በራሴ ብቻ ይቺ ነች አበሻ የምትባል መጽሐፍ ጻፍኩኝ። ይቺ ነች አበሻ። ምክንያቱም ባለመዋቂ አፍሬ አለሁ። እንደገና ደግሞ በማንነቴ ቆርጫለሁ። ስለ እኛ ስለ ሀበሻ የቁርአን ሚስጥር የእስላምን ሚስጥር የሚያቅ ሰው የውጭ ዓለም ያውቀናል። ቁርአን ያልገባው ቁርአን ሚስጥር የእስላምን ሚስጥር የማያውቀው ሰው ተሱ በስተቀር ሁሉም ያውቃል። እናም ይህ አጋጣሚ በመጀመሩ ታብዮች ሶሃቦች ባይጻፈላቸው ባይነገርላቸው እናቃቸው ነበር አናቃቸውም ነበር። ተዛ ያልተናነሰ ታሪክ አለ። በየትኛውም አጋጣሚ ያላችሁ በኢትዮጵያ መሆን ተወጭም ያላችሁ ሀበሻዎች የአመር ነጃሺ ልጆች የቢላል ዘመዶች የኡሙ አይመን ዘሮች እንኳን እንኳ ደስ አላችሁ። ይሄ ጅምር ወላሂ እኔን አስደስቶኛል። ለትውልድ መቀጠል ያለበት ነው። ቁጭትም ተጨምሮበት መሰራት ያለበት ነው። ተመዘግየቱ በስተቀር ሌላ ምንም ነውር የለ። ሺህ አራት መቶ ዓመት መዘግየት የነበረበት እኛ እኮ ከመዲና በፊት የሰለመ ሰዎች ነን፣ ከሱዲያን በፊት ከሶሪያ በፊት ከግብፅ በፊት በ20 በ36 አመት ከቱርክ በፊት ከሂንዲ በፊት እስላም የተቀበልን ሰዎች ነን። ስለዚህ በጊዜው የእኛም በግል ለዚህም እንኳ ደረጃ ታሪካቸው መጽሐፍ ሲገባው ብዙዎቹ አፈ ታሪክ እየተጨመረበት እንጂ በሀገራችን ቆንጆ የሆነ አስተማሪ የሆነ ታሪክ የሆነ ቁርአን የሚያውቀው የቁርአናዎች ስንት ሱራዎች ናቸው ስንት አንቀጾች ናቸው ስለ ሀበሻ ቢናገሩ ስለዚህ አርዱ ሲድቅ ፊሃ መሊኮ ላዊ ለሞ እንዲ ድ ይሄ ብቻ በቂ ነው። በራሱ አንድም ግለሰብ የማይበደልበት የእውነት ሀገር ናት ተብሎ በነቢዩ መነገሩ ብቻ እና እንኳን ለእኛ ለሙስሊሞቹ ሙስሊም ላልሆኑት ክርስቲያን ወንድሞቻችን ኩራት ነበር። ያ ኩራት ነው። ታሪካችን ኩራት ነው። እየምን ቢሰጡ ውለታችን መክፈል አይችሉም። ባለ ውለታዎች። ስለዚህ ይሄ ታሪክ መሰራት ያለበት ነው። እንኳን ጀመራችሁት አላህ ጨመርበት ሀፈዞኩም ላሁ ወረአኩ እናንተን የሚያገዘ በነጻነቱም ዙሪያ አብሽር ያለው ሁሉ አላህ ይገዘው። በጣም ጥሩ ጅምር ነው። በጣም ደስ የሚል ነገር ነው። እኔ ብስ በራሴ ስቆጭበት የቆየሁት ነው። ያዘንኩበትም የተደሰትኩበትም ታሪክ አሁንም ራሱ የተጠራጠርኩ መሆኑ ነ ነው ያልኩናለሁ እኔ አሁን በዚህ ሁኔታ እንደው የማላስበው ክስተት ነው። አሁን ያጋጠመኝ የዚህን ያህል ሰው ዘመናት እንግዲህ ሺ አራት መቶ አርባ ምናምን አመታት ያለፈውን ታሪክ እንደውም ተነጭራሹ ነጃሺ ባል ንጉስ በታሪክ የለም የተባለ በገዛ አገሩ ላይ በሚለፈፍበት ቦታ እንደዚህ አይነት ነገር መወጠኑና መታሰቡ አላህ ደግሞ በዚህ አጋጣሚ ሊጠቅማቸው የፈለጉ ሰዎች እንዳሉ ነው የሚያሳየው፣ ማለት ነው። ስለዚህ እዚህ የመጀመሪያ እንግዲህ አስኳል ሁናችሁ እናንተ ለዚህ ነገር መነሻ ሁናችሁ በመጀመራችሁ እድለኞች ናችሁ። በዚህ ነገር ብዙ እንደሚጠቀም አልጠራጠርም እና በጣም የሚያሳዝን ነው። ሁልጊዜ ታሪክ ባየሁ ቁጥር ልቤ ይደማ ነበረ። ይህን የመሰለ ታሪክ ያለው ሌሎች ሀገር ላይ ቢሆን ኖሮ የት በደረሰ ነበረ። እዚህ እንደምታውቁት አረብ ሀገር፣ ያው ነቢዩ አለይሂ ሰላቱ ወሰላም ተወልደው ያደጉት መካ ነው። ዙሪያው ያው ሒጃዝ ይባላል። በዛ ቦታ ላይ አላህ መርጦ ለዛ ደረጃ በሚያበቃቸው ጊዜ እንደ አለመታደል ሆኖ በአካባቢው የነበሩ ሰዎች በጣም ጥቂቶቹ ብቻ ሲቀሩ አብዛኛዎቹ አይነ ህላፈር ብለው እያብጠለጠሉ መቆሚያ መቀመጫ ባሳጡበት ጊዜ እንግዲህ ተከታዮቻቸውን ተጥቃት ለመታደግ እና ለመከላከል አቅም በሌለበት ወቅት ኃላፊነት ተሰምቷቸው ምን ላድርጋቸው እነዚህን ተከታዮችን ሊፈጁብኝ ነው በማለት በጣም ይጨነቁ ነበር። እዛ የተነስተው እንግዲህ አረብ ሀገር ሰፊ ነው፣ በዛ ጊዜም ቢሆን ማለት ነው ዙሪያቸውን ያሉ አገራቶች በቋንቋ፣ በባህል፣ በዘር፣ በጎሳ፣ በሁሉም ነገር የተሳሰሩ ብዙ ሀገሮች አገራት ነበሩ። እዛ ዙሪያ ለምንድን ነው እነዚያ አገሮች ሳይመርጡ እንደገና ባህር ተሻግረው ሀበሻ ለዚህ እድል የመረጡበት የሚለው ጥያቄ በጣም እንትን የሚጭር ነገር ነው ማለት ነው። እና ለምን አረቦቹ በዛ ጊዜ በጣም ዘላኖች ናቸው። ምንም ተሰባስበው አንድ ማዕከላዊ አካል የላቸውም። ሁላቸውም በቀቢላ በመንደር በተለያዩ ጎረምሶች ብቻ የሚታመሱ ነበሩ ማለት ነው። ግመል እረኞች ናቸው። ስለዚህ ወደ ጎረቤት ሀገር እንግዲህ ወደ ሰሜንም ወደ ደቡብም ወደ ምስራቅም ቢልኳቸው ወደ አሁኑ እጃቸውን እንደሚመልሱና እንደሚሰጧቸው አውቀዋል ማለት ነው። ስለዚህ አቋም ያለው ሰው ፈልገው ነው እንግዲህ ነጃሺን ያገኙት። እና ከዛ አለፍ ብሎ እናንተ ይህን አስባችሁ እንደ ወገን ይህን ነገር ማንቀሳቀስ አለብን ማላታችሁ በጣም የሚያስደስት የሚያኮራ ነው። አላህ ትልቅ ጀዛ ይስጣችሁ፣ ስራችሁን ውጤታማ ያድርግላችሁ። እና ብዙ ማለት አያስፈልግም ጅምር ላይ ስለሆነ እየገፋ ሲመጣ ወደፊት ታሪኩ ራሱን በራሱ ያው ያንጸባርቃል ማለት ነው። በዚህ መልክ እንኳን ለዚህ ያበቃችሁ ይሄ የሰውየው ታሪክ አላህ ራሱ ያዘጋጀው ነው። ሰውየው በህፃንነቱ ተሽጦ ተለውጦ ግመልረኛ ሆኖ በአረብ ሀገር ሲንከራተት የነበረ ሰው ነው። ከዛ ተመልሶ መጥቶ ነው እንደገና ንጉስ ሆኖ ይህንን ሁሉ ታሪክ ሊሰራ የቻለውና አሁንም ይህን ጅምራችሁን የበለጠ ተግታችሁ ነግታችሁ። አንድ ኸይር ስራ ሲጀመር ያሁን ቅፋቶች ሊያጋጥሙ ይችላሉ የተለያዩ እንቅፋቶች ቢያጋጥሙም እንደምንም በርትቶ ለአንድ ውጤት መብቃት እንዳለባቸው አደራ ጭምር በማሳሰብ የበዙ አቆማለሁኝ።